ዘንድሮ ወይ ዘንድሮ ወይ ዘንድሮ ማንሰማው ነገር የለም። እንግዲህ ውድ ቤተሰቦቼ ትናንትና እንግዲህ አብረሽ ያደረገውን አይታችኋል ማለት ነው። እኔ በጣም ነው የገረመኝ። ከረፈደ ነበር እና ወደ ኦንላይን ስገባ እንግዲህ አዲስ ነገር ተደርጎ ተደበላልቆ ነበር። እና ጠዋት ላይ በእርግጥ ኮሚኒቲ ላይ የጻፈው ነገር ነበረ የበቀሌ ጅማሬ ነው ብሎ ብዙዎቻችን፣ እንግዲህ በኮሜንት በቀል የፈጣሪ ነው በሚል ኮሜንቶች ተሞልቶ ነበረ። እና እሱ ግን እንግዲህ እንዳለውም በቀን ላይ ነው ወይስ ምንድን ነው እያልኩኝ ነው። እና ለማንኛውም ሰላምታዬን አልረሳውም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሙስማኤት ቻናል ቤተሰቦች፣ እንዲናችሁልኝ አላችሁልኝ ወይ? ከኔ ጋር አልሐምዱሊላ፣ ሁሉ ሰላም ሁሉ መልካም ነው። እና ቤተሰቦቼ ዛሬ የመጣሁት እንግዲህ አብርሽ ትናንትና ና በፖስተተው ቪዲዮ መለቀቀልን ቪዲዮ እንግዲህ ለሄርሜላ ቀለበት አስሮላታል ማለት ነው። እና በጣም የሚገርም ነው። በጣም የማይጠበቅ ነገር ነው የከሰተው። አብርሽ በቃ የማይሆን ነገር ነው። ምክንያቱም እንደዚህ አይነት ነገር እኔ ብዙ ጊዜ የምለው ነገር ነው። ልጆቻችን ሲያድጉ ነፍስ ሲያውቁ የሚያፍሩበትን ቪዲዮ ባንጭን ጭን ባይነኝ። ምክንያቱም እዚህ ጋር ቀለበት አሰረላት የሚል ተምኔል ተጽፎ ቁም ነገሩ ግን እሷ አይደለም ማለት ነው። ምክንያቱም ወሬው ፕራንክ እንደሆነ ነው እንግዲህ እነሱ የሚናገሩት። እሷ ግን የእውነት ነው የአምራ ነው እንትን ያለችው እና እዚህ ጋር የሰውን ልጅ ቀልብን መስበርም ጥሩ አይደለም። እሷ ከዚህ በፊት እሱን አፍቅሬ ዋለሁ ከሱ ጋር ነው እንደዚህ ምናምን ብላ በጣም ብዙ ተስፋ አድርጋ ያለች ልጅ ነች። ግን ደግሞ እሱ በዚህ አይነት መልኩ ፕራንክም ማድረግ ጥሩ አይደለም። ምክንያቱም የእውነት ነው የመሰላል ልጅቷ ማለት ነው። እና በጣም ነው የሚያበሽቀው። ለማንኛውም ግን ሴቶች ስንባል እራሳችን በዚህ ልክ መጣን ለምን አስፈለገ? ላለውኝ ምክንያቱም በቃ እኮ የሰው ነው ያ ሰው ማለት የሰው ነው። ከዛ ቁርጣችን እናውቃለን አይደል እንዴ? አንድ ነገር የሆነ በቃ የወደድነው ነገር ሁሉ የራሳችን እኮ አይሆንም አይደል እንዴ? የወደድነው ነገር ሁሉ የኛ ይሁን ማለት አንችልም። ለምሳሌ አሁን የሆነ ነገር ገበያ ላይ እናየዋለን፣ በጣም ወደነዋል፣ ያንን ነገር ማለት ነው። ግን ደግሞ ወይ ልካችን ላይ ሆን ይችላል፣ ወይ የሆነ እንከን ይኖረዋል፣ ወይ የሆነ ነገር በቃ ያ ነገር ምንድን ነው እየፈለግን እንተወዋለን ማለት ነው። ይህንን እንግዲህ እንትን ያልኩበት ምክንያት እስኪ በዚህ እንኳን ግልጽ ከሆነ ብዬ ነው። እና እሷም ቢሆን አሁን አብርሽን ወደደችው፣ እኔ አላቅም፣ እንግዲህ የእውነት አፍቅራው ከሆነ አላቅም። እና አፈቀረችውን በልሽ ያለች ከእሷ ጋር ሊሆን ይችላል አይችልም። ለምን? የራሱ የሆነ ሕይወት፣ የራሱ የሆነ ትዳር አለው። ያም ሲሆን ደግሞ እሱ ላያፈቅራት ይችላል። እና ማለት ነው። እና የሆነን ሰው እየወደድን የምናጣው የምናጣበት ጊዜ አለ። ስለዚህ የእውነትም ወደሽው ከሆነ ውስጥሽን ምን ብለሽ እንደምታሳምኝው ሄርሜላ፣ ይሄ ሰው የእኔ አይደለም ካልሽው ልብሽ ያንን ሰው ዝም ብሎ ከመፈለግ ይቀዘቅዛል ማለት ነው። ስለዚህ ውድ ቤተሰቦች እናንተስ ምን ትላላችሁ? እስቲ ኮሜንት፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እኔንም ለእነሱም አድርሱሌ ማለት ነው እና ሄርሜላ፣ በዚህ ልክ ራስሽን መጣልሽም ጥሩ አይደለም። ሩታ ደግሞ በቃ በቃ ብትይ ጥሩ ነው ከዚህ በኋላ ማለት ነው። ምክንያቱም ይሁን በቃ፣ ነገሩን አብርደሽ ቀለል አርገሹ ተጠግተሽ ይህን ልጅ ወደ ራስሽ አስጠግተሽ ወደ ቤትሽ መተሽ ልጃችሁን አብራችሁ ብታሳድጉ መቼም ከውስጥ ውስጥ እየሄደ ምንም ያደርጋል ብዬ አላስብም። እና አብረሹ ብትሆኝና ዳግመኛ እድል ብሰጪው ነው ምለው እኔ ማለት ነው ለሩታዬ። እና ያው በዚህ አጋጣሚ እንግዲህ አክስትውቱን ቡዜ ማለት ነው፣ እሷም በጣም ብዙ ነገር እያለችው ነው፣ እየወቀሰችው ነው ለምን እንዲያረግ እያለችው ነው። እና ያው እንግዲህ ነገሮች ይስተካከላሉ ብለን ነው እኛ እንግዲህ ተስፋ እያደረግን ያለ ነው። መጨረሻውን ደግሞ እናያለን ማለት ነው እንጂ እኛ እንድትለያዩ አንፈልግም። ይህ የእኛ የቤተሰቦቻችሁ ሀሳብ አስተያየት ነው ማለት ነው። ወደዳችሁም ጠላችሁም የእኛን ድምፅ መስማት ደግሞ አለባችሁ ማለት ነው። ምክንያቱም አንድ የቤተሰብ ሁነናል። የእናንተ ነገር ያስጨንቀናል እናንተ መፈጠራችንም የት እንዳለንም ባታውቁን ራሱ እኛ ደግሞ ስለ እናንተ እናስባለን ማለት ነው። እና ባለፈው በውብዬ ና ናናሂ እንትን ላይ ኮሜንት ላይ ያነበብኩት ምን እንደሆነ ስታውቃላችሁ? ዛሬ እኮ ስጸልይ ነበረ አለች አንዷ ማለት ነው። ዛሬ ስጸልይ ነበረ እኮ ግን እና በመታረቃችሁ በጣም ነው ደስ ያለኝ ብላ በጣም ደስ የሚል ኮሜንት ጽፋ ነበር እና ይሄ በዚህ ልክ ነው እንግዲህ እኛ ስለ እናንተ ስራችንን እንኳን እየሰራን ስለ እናንተ ዛሬ ታርቀው ይሆን፣ ዛሬ ምን ተፈጥሮ ይሆን፣ ዛሬ እንዴት ሆኖ ይሆን እያለን እናስባለን ማለት ነው እና እናንተም ታርቃችሁ ተፋቅራችሁ እንድትኖሩ ምኞታችን ነው። ሰላማችሁ ይበልልን።